ከስንት ሺህ በላይ ደብዳቤ ነው ያጻፍከው? መርከብ አደ ለሁሉም ጽፋል ለጠቅላይ ሚኒስትር መለስ፣ ለኃይለ ማርያም፣ ለአብይም ጽፋል ለጠቅላይ ሚኒስትር አብይ ደብዳቤ የቀን ውሎውን ዜና እንደሚያጽፍ ነግረናችሁ ነበር። አሁን ይሄ ሁሉ ደብተር ያጻፈው ደብተር እንግዲህ በወር 15 ስክሪፕቱ እየጨረሰ ይሄ አሁን ይሄ ሁሉ ያለቀ ስክሪፕቶች ናቸው። ይሄ ሁሉ እዚህ ጋር የምትመለከቱት መርከብ ያጻፈው ደብዳቤ በዓል ስለሆነ እቤት ውስጥ ባዷችሁን እንዳትሉ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 በድጋሚ ሱቆችን ለሽያጭ አቅርበናል። የቀሩን ቤቶችና ሱቆች ውስን ስለሆኑ ፈጥነው ይደውሉ። ቴመር ሪልስቴት ረጅም ጊዜ ከቤት ወጥቶ አያቅም። የዛሬው አሁን ቀጣይ የምንሄድበት ሰው ረጅም ጊዜ እንግዲህ ወደ አርባ ምናምን ዓመት ከቤት ወጥቶ አያውቅም። ፀሐይ ሙቆ አያውቅም። እናቱ በሕይወት እያሉ ሁለት ሶስት አራት ጊዜ ሄደን ጠይቀነው እናውቃለን። ከባልደረባዬ መሰረት በዙ ጋር ሄደን አይተነዋል። ሸገር ኤፍ ኤም ላይ በጣም ብዙ ፕሮግራሞች አሉት። መርከብ አምባዬ ይባላል። እናቱ በሕይወት እያሉ የእናትነት ፍቅራቸውን እኔ ከሞትኩ ልጄን እንደኔ ሆኖ የሚንከባከበው ስለሌለ ልጄን ከኔ በፊት ያስቀድመው ይሉ ነበር። ልጄን ከኔ በፊት ያስቀድመው የሚለውን ንግግር በግርድፉ ለሚሰማ ሰው ጭካኔ ነው፣ እናት እንዴት እንዴት ትላለች ሊል ይችላል። እናት ሆኖ ላየሁ ግን የእሳቸው ስጋት፣ የእሳቸው ፍርሃት እሳቸው ካለፉ በኋላ ልጃቸውን እንደ እሳቸው የሚንከባከብላቸው ስለሌለ ነው። ያሙንና ደግሞ እግዚአብሔር የወደደውን አድርጎ ከአራት አመታት በፊት ከዚህ ዓለም በሞት ተለይተዋል። መርከብ አምባዬ በጣም ብዙ የዕለቱን ታሪክ የሚጽፍ ሰው ነው። ከእሱ ጋር የምናደርገውን ቆይታ ደግሞ ተከታተሉልን። ና መልስ እንገናኛለን። ክብሩልን መርከብ፣ እንዴ ነህ? እንኳን አደረሰ ፋሲካ አደረሰ አይደለ? ቆዩኝ ከመጣው ከተገናኘሁ በጠፋሁበት አይደለ? በጣም ይቅርታ። በጣም ብዙ ጊዜ እመጣለሁ እላለሁ አልሞላልሀለኝ። አንተ ግን በጣም ባለመታከት ትደውልልኝ ነበር አይደለ? አልተቀየምከኝም? ይቅርታ። እንዴት ነህ? እየበረታህን? አሁን ሬዲዮ ታዳምጣለህ፣ ቲቪ ታያለህ፣ አሁንም ምንም ነገር አይቀርህም፣ ሁሉንም ታዳምጣለህ። ሶስት ልቃ ልቃ ደብዳቤ ቤተክርስቲያን ደግሞ የእርክ ስለሆነ ዛሬ ቀረ ዛሬ ሁነ ይመጣሉ ስላልሆ አደለ። እንዴት ነህ ግን? አሁንም በቃ ታጽፋለህ ሀያ አምስት ሉክ ታጽፋለህ። ደብተርስ እንዴት ነው? ወጪው ያው ነው አይደለ? አሁንማ ችግር የለም። የሆነ የሆነ የእርዳታ ድርጅቶች አገኘው። እነሱ መቼ እንደሚያቋርጡ አላውቅም እንጂ ሁለት ሶስት ዓመት አልፎታል። ምን ያረጉልሃል? በወር ይሰጣል። ደብተር መግዣ ምናምን ይሰጣል። ወጪ ደብደብ ብለህ ያለ ሁሉንም ነው ይሰጣል። እንግዲህ አንተ በጣም ብርቱ ምናልባት ይህንን ፕሮግራም የሚያዩ ድንገት የማያውቁ ካሉ ያው ከዚህ ቀደም ሸገር ኢንፎ ላይ መጥተን ከመሲህ ጋር አንድ ሁለት የመተን ፕሮግራም ሰርተናል። ሸገር ኢንፎ ላይ የመርከብን ሙሉ ታሪክ መመልከት ሙሉ ታሪክ መመልከት ትችላላችሁ። መርከብ በጣም ብዙ ደብዳቤ ያጽፋል፣ በቀን እንዳለው በጣም ብዙ ዜናዎች ይጽፋል። እዚህ ጋር ሙሉ ደብተር አለ፣ እዚህ ጋር እሱ ያጻፋቸው ናቸው። ከስንት ሺህ በላይ ደብዳቤ ነው ያጻፍከው? መርከብ አይደል? ለሁሉም ጽፈሃል። ለጠቅላይ ሚኒስትር መለስ፣ ለኃይለ ማርያም፣ ለአብይም ጽፈሃል። ለጠቅላይ ሚኒስትር አብይ እያጻፍከ ነው። የተወደዳቸሁ የጊዜ ሚዲያ ቤተሰቦች እንግዲህ ከመርከብ ጋር ምን ያህል ደብዳቤ በምን ያህል ዓመት ሲጽፍ እንደነበረ ስነጋገር ነበራችሁ። ይሄ ሁሉ እዚህ ጋር የምትመለከቱት መርከብ ያጻፈው ደብዳቤ ነው። ደብዳቤ ሁሉ እዚህ ጋር እንግዲህ ቅድም ሰው ተቀጥሮለት በወር አራት ሺ ብር እየተከፈለ ደብዳቤ የቀኑ ውሎውን ዜና እንደሚያጽፍ ነግረናችሁ ነበር። አሁን ይሄ ሁሉ ደብተር ያጻፈው ደብተር ነው። ይሄ እዚህ ጋር የምትመለከቱት ይሄ መርከብ ያለቀ እስክሪብቶ ነው። ይሄ ሙሉ በወር ምን ያህል እስክሪብቶ ትጨርሳለህ? አስራ አምስት እስክርቢቶ ትጨርሳለህ። እንግዲህ በወር አስራ አምስት እስክርቢቶ እየጨረሰ ይሄ አሁን ይሄ ሁሉ ያለቀ እስክርቢቶ ነው። የስንት ጊዜ ይሆናል ይሄ? የስድስት ወር ይሆናል። የሚገርም ነው። እንግዲህ ያለቀባቸው እስክርቢቶዎች ያጻፋቸው እንደዚህ ይቀመጣሉ። ለምሳሌ አንዱን ብቻ ብንመለከት ምን ይላል ይሄ? የ2017 የዜና ደብተር የሉኮቹ ብዛት እያንዳንዳቸው እያንዳንዳቸው ደብተሮች አምስት መቶ ልክ ነው ያላቸው ነው አጠቃላይ ነው አጠቃላይ ይሄ የልኮቹ ብዛት አምስት መቶ ነው መርከባ አምባዬ ተብሎ ተጽፎበታል እዚህ ጋ በደርዘን በደርዘን እንኳን ዝም ብለን የሌሎቹን ደርዘኖች መቁጠር አንችልም በደርዘን እንኳን እንቁጠር ብንል እዚህ ጋር ለምሳሌ ዝም ሁሌ የተወሰኑትን ብቁጥር አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ አስራ ሁለት አስራ ሶስት። ይሄ ዝም ብሎ አንዱ ብቻ እዚህ ጋር ያለው 13 ደርዘን ነው። የሚገርም ነው፣ በጣም የሚገርም ነው። እንግዲህ 13 ይህን ወደዛ 13 ብንቆጠር ወደዛም አለ እ ወደዚህ ይሄ 2010 የጻፈው ነው ይሄ በ2010 ያጻፈው አሁን እነዚህ አጠቃላይ የስንት አመት ናቸው? መርከብ አታውቀውም አይደለ? እንደ ስገመት አሁን ለምሳሌ እዚህ ጋር ያነሳሁት የ2003 ይላል። በአንድ አመት ማለት እንግዲህ ስንት ዓመት እኮ ማለት ነው? የአስራ ምናምን አመት ነው። ይሄ የአስራ ምናምን አመት ዜና ነው። የሚገርም ነው በጣም ያኔ ኢራቅ ኩዌትን ስትወርድ ትዝ ይላል። ከእሱ ጊዜ ጀምሮ ከዚህ በፊት ሁለት ዓመት አለ። ከዚህ በፊት ሁለት ዓመት ኢራቅ ኩዌትን ሲ የአለምነህን ዜና ሰማ ነበር ማለት ነው። ምን እንደምል አላቅም። እንግዲህ ይሄ ሁሉ የእሱ ማስታወሻዎች ናቸው። ማለት በጣም በጣም በማስተዋል ነገሩን ካሰብነው አንድ የአካል ጉዳተኛ በዚህ መጠን ዲቮትድ ሆኖ ዜና እንደዚህ የሚጸፍ የሚያጸፍ ሲሆን ስራ ሊያሰራው የሚሰማውን ወይ ደግሞ ሌላ ሌላ ነገር በተመለከተ ስራ ሊያሰራው የሚገባ አካልም ሊኖር ነበር። ዙሮ ዙሮ ግን እንድታዩት ብለን ነው። ይህም አለ እዛ ጋር ያልወጡ አሉ። መርከብ ደግሞ ገና ከዚህ በኋላ ይጽፋል። መታችሁ ብታዩት ነው ደስ የሚለኝ። በቃ በሆነ አጋጣሚ እዚህ መታችሁ መርከብን ማወቅ ብትፈልጉ ብትደውሉለት፣ ሰው ማየት ይፈልጋል። እሱም ደብዳቤ ይጽፍላችኋል፣ ያገኛችኋል፣ ሀሳቡን ይገልጻል። ኒ ነገር ግን የዛሬ ምናምን አመት የተሰራ ዜና ግን ያጣችሁት ፈልጋችሁ ያጣችሁት ካለ በቀኑና ዓመተ ምረቱ የምታስታውሱ ግን ከሆነ መርከብ ጋር አለ ማለት ነው። ስለዚህ እንግዲህ መርከበኛም የሆነ ጊዜ የተሰራ ዜና በስንት ዓመተ ምረት የተሰራ ዜና ከጠፋ እናንተ ጋር እንመጣለን። ለማግኘት ደግሞ ቀላል እንዲሆን ተደርጎ በየዓመተ ምረት ተጽፎ ነው የተቀመጠው። ይኸው እዚህ ጋር አሁን ዝም ብዬ ያነሳሁት ደብተር 2013 የዜና ደብተር የደብተሩ ብዛት አስር የልኩ ብዛት ሦስት መቶ የመርከብ አምባዬ የሚል አለ። ስለዚህ ይህንን ይመስላል። እንግዲህ እለት ሞንጫ ብቻ አንድ ነገር ልንገር፣ እኔ የምፈልገው ወይ ጠቅላይ ሚኒስትር ዐብይ አህመድ መቶ እንዳያዩኝ ወይ ዶክተር ኤርጎጌ ተስፋዬ መቶ እንዳያዩኝ ብቻ ነው የፈለግ። ዶክተር ኤርጎጌ መቶ እንዳያዩ ትፈልጋለህ? ስለሳቸው መስማት ደስ ይለሀል? አድራሻቸው እፈልግ ብፈልግ አጣሁት። እውነተን ነው ወይኔ እንትን እኔ ሁለቱ ሁለት ወር ሙሉ ቤተ ክርስቲያኑ ሲሄድ እንደዚህ እያልኩ ነው የምጸልየው። ሁለቱ መቶ እንዲያውይኝ በቃ ማየት። አንተ ምንም ቢያደርጉልህ አይደለም የምትፈልገው መቶ እንዲያውይኝ። እና እነግራቸው የለ ምናልባት ይኸውልህ ምን መሰለህ የሆነ ድርጅት ካቋረጠ መንግስት፣ እንዲረበኝ ማለት ነው። እኔ ከእንግዲህ የቤተሰብ ጥገኛ እንደሆነ አልፈልግም ማለት ነው፣ በኢኮኖሚ ማለት ነው።

ያ ለሳቸው ነገር አይዞ እሺ፣ እግዚአብሔር ይዛ ሰው ይበለንና መፍትሄም ላይ ጠፋ ይችላል፣ እሺ። እንደሱ ደግሞ አትፍራ። እንግዲህ ሚዲያ ስለሆነ ይሄንን በሆነ አጋጣሚ ካዩት ከሁለት አንዳቸው ያው እንግዲህ የሀገር የሚኖሩ ሰዎች ጊዜ ላይኖራቸው ይችላል፣ ግን በሆነ አጋጣሚ ካዩት አይደለ እኔ ስልካቸው የሚሆን ሲባ በተለይ

ምና ልባት ካቋረጠው መንግስት እንዲረከበ የሚ እንዲረከበ ነው አንድ ጊዜ ማንን ማየት ትፈልጋለ ስንል የሽጥላን ማየት ፈልጋለ ዋልክና አምጥተን ሰፕራይዝ አረግነ ደስ አለ ሀርለዛን ጊዜ ያኔ የነበረህን ደስታ በጣም ስለምናቅ ነው የነበረ አንተ በጣም ብርቱ ዲያትዋዋይ፣ ብርቱ ነ ጎበዝና፣ ተስፋ አትቆርጥም። እንግዲህ አሁን ማዘር ካለፉ ስንት ዓመት ሆናቸው? አራት ዓመት አይደለ? ከዚህ አሁን ሰኔ ሃያ ስድስት ሲመጣ አራተኛ ዓመታቸው ማለት ነው የተወደዳቸው የጊዜ ሚዲያ ቤተሰቦች የመርከብ እናት በህይወት እያሉ መተን እዚህ ቤት ፕሮግራም ሰርተን እናውቃለን። እና ሁል ቀን የሚሉ የነበሩት ነገር ምንድነው፣ ያው የእናት ፍቅር ስለሆነ እንዳይሰቃይብኝ ብለው እንደ እሳቸው ከእኔ ልጅን ያስቀድመው ነበር የሚሉት። ግን እግዚአብሔር እንግዲህ እሱ የወደደውን ነው የሚያደርገው፣ የፈቀደውን ነው የሚያደርገው። እና እሳቸው ቀደሙ እንግዲህ መርከብ ይኸው አለ ከዛ በኋላም እግዚአብሔር ለታሪክ አስቀምጦታል በጣም ብርቱ ነው በጣም ብዙ ደብዳቤ ይጽፋል እኔና ባልደረባዬ ጋዜጠኛ መሰረት በዙ አህዱ ላይ ሬዲዮ ከምንሰራበት ጊዜ ጀምሮ በጣም በተከታታይ ፕሮግራሞቻችንን ያዳምጣል ሀሳብ አስተያየት ይሰጠናል ደብዳቤ ይጽፍልናል ደብዳቤ ይልክልናል ያው ልባችን ሰንፎ ነው እኛ የጠፋንበት እንጂ መርከብ በጣም ባለመታከት ይደውልልን ነበረ። ስላየሁህ በጣም ደስ ብሎኛል። መርከብ በጣም አይደለም በጣም ዛሬ ደግሞ ያው መጣለ መጣለ ብዬ ው እዚህ ጋር እሷ አለች። ወዳጅ ታውቃለች በጣም ብቅ እንሄዳለን ምናምን እላት ነበረ። ስላልሞላልኝ ነው ሺ የቀረ ነው እና ዛሬ መልእክት ይዤ ነው የመጣሁት ከሄድኩ አይቀር ብዬ ሽ እሺ መጀመሪያ ግን እዚህ ጋር መልእክት አላችሁ እያልከን ነበረ። ደብዳቤ ለጽፈልን ነው። ቅድም እንዳልኳችሁ ነው። በጣም ብዙ ደብዳቤ ጽፎልን ያውቃል። በጣም ብዙ ደብዳቤ ይጽፍልናል። እዚህ ጋር ለጋዜጠኛ መሰረት በዙ ይላል። ወዳጄ ለሷ ጽፏል፣ አደርሳለሁ። ወይም ከዚህ ቀደምም ጽፈህ ሰጥተኸኝ አድርሻለሁ። ይሄው ደግሞ ለእኔም ጽፎልኛል። እማ ነበው ይሆናል የኔን ልክፈትና ልጀምረው። እንዲ የመሲል ላድርስላት። እሺ የጻፈልኝን ደብዳቤ ግማሹም የተወሰነውን ያህል ድረስ እሄድና እዛ አነበዋለሁ ማለት ነው። ደስ ነው። አራት ገጽ ሙሉን የተጻፈልኝ አሁን እንግዲህ ከተገናኘን ረጅም ጊዜ ስለሆነን እንደ አዲስ ነው። ቁጥር አንድ ብሎ የጻፈው እንጂ ከዚህ በፊት ሌሎች ጽፎልኛል። የተጻፈው በሰባት ዜሮ ስምንት አስራ ሰባት ነው። ቁጥር አንድ ላሊ ድረስ ለወድ ወንድሜ ኤልያስ ደግነት፣ ከተለያየንበት ቀንና ሰዓት ጀምሮ ለጤና እንዴት ነ? እኔ ቸሩ እግዚአብሔር ይመስገን ደህና ነኝ። አንተስ እንዴት ነ? ሌላው እንኳን ለ2017 ዓ ም ለጌታችን ለኢየሱስ ክርስቶስ በዓል በሰላም አደረሰ መልካም ፋሲካ፣ እንኳን በሰላም አደረሰ አደረሳችሁ። ጉዶ እንደሚለስ አንተና መሲ ያደረጋችሁልኝ ነገር የምረሳው አይደለም፣ እያለ ይቀጥላል። እውነት ለማውራት እኛ ምንም አላደረግንለት ምንም አላደረግንለህም፣ እሺ። አራት ገጽ ደብዳቤ ስለሆነ ለብቻ ላንብቦ ብዬ ነው። እኛ ምንም አላደረግንልህም፣ እሺ ያደረጋችሁልኝም ብለህ እንደሱም እንዳትቆጠር ማድረግ ብንችል ከዚያ የበለጠ ብናደርግለህ ደስ ይለን ነበር። እሺ፣ እየቀለድኩ አደለም። ዛሬ የመጣ ነው እግረ መንገድ የሌህ ብዬ ነው። በዛ ላይ ደግሞ አሁን የጊዜ ሚዲያ ተመልካቾች እሺ፣ በዓል ስለሆነ ቤት ውስጥ ባዷችሁን እንዳትሉ። እሺ ባዶን የኢትዮጵያ አምስት ሺህ ብር አምጥቼልሃለሁ። እሺ ይሄ አምስት ሺህ የኢትዮጵያ ብር ነው። ለበዓል ነው። ይህን አገኘው ብለህ ደግሞ ወጥተን እንዳታመሽ። እሺ እዚህ ጋር ላድርግልህ እና ይህን የሰጡህ የጊዜ ሚዲያ ተመልካቾች ናቸው። እነሱን ስማቸው ቢጠቀስ አይፈልጉም። አመሰግናለሁ ትላቸዋለህ እሺ ይኸው እዚህ ጋር

እሱ ለሌሎች ውጭዎች ነው። ለደብተሮች ነው። አንተ የደብተር ውጭ አለብህ። በዘናይ የበቃም ደብተር አሁን ደግሞ የጻፊም ትከፍላለህ አለሁ። የጻፊ ማለት የጻፊ ማለት መርከብ እንደምታዩት መጻፍ አይችልም። ተቀጥሮለት ነው። ጸሐፊ ተቀጥሮለት ነው። አውቃለሁ ይሄንን ሀሳቡን እየገለጸ እየተናገረ ነው የሚያጽፈው። ለነሱ አራት ሺህ ብር ይከፍላል። ለተላላኪ አራት ሺህ ብር ትከፍላለህ። አዎ፣ ከዚህ ደግሞ ስምንት ሺህ ብር። ከዛ ደግሞ የሚቀርህ አራት ሺህ ብር ብቻ ነው ሚቀርህ ማለት ማለት። ስለዚህ አሁን ደግሞ እኛ ለበዓል ይኸው ጊዜ ሚዲያ ተመልካቾች ልከውልሃል። መልካም አበት በዓል። ይህንንም ለመሲ አደርሳለሁ። እሺ፣ እሰጣታለሁ። እሺ ግና ትትባ እ እሺ፣ የእኛን የስራ ጸባይ ስለምታቅ ነው። ቀረጻ ላይ እንሆናለን ወይ አጋጣሚ እየነዳንም ሊሆን ይችላል። ለዛ ነው እሺ። ስላገኘው በጣም ደስ ብሎኛል። ሰላም በልልኝ። ስራ ናቸው፣ ዛሬ አላገኘኋቸውም። ታንኪ በጣም መርከብ። ሌላ ማለት የምትፈልገው አለ? ስላየሁ ደስ ብሎኛል። እሺ፣ እሺ። ታንኪ በጣም